ወደ ሀገሬቶች በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንዴት ናቸው የኔ ወዶች? ሰላማችሁ ይብዛል። እንሻላ እንግዲህ ዛሬም ታሪካችን ይቀጥላል ማለት ነው። ሴት ልጅ ለመዳሩ ወልኝ ወይም ደግሞ ኃላፊነት መሰረት መስፈርት ስለመሆኑ በሚል መጥቻለሁ። ወይም ቪዲዮ በላይክ በሼር ጀምሮች ማለት ነው። አባቢ ስለምታበረታቱ ከልብ ነው ማመሰግነው። ጅዛኩሙላሁ ኸይረን። ሴት ልጅ ለራሷ የሚስማማትን ባል የመምረጥ መብቱን መሰጠት ማለት በቤተሰቧ እና በቅርብ ዘመዶቿ ላይ ችግርን ቢፈጠር የፈለገችውን እንድታገባ የሚገታትን ልጓ ማውጥቶ እንደፈለገች ትሆናለች ማለት አይደለም። የእርሷ ምርጫ በበላይነት ከሚቆጣጠረው እና ወደ ጥሩ ነገር የእየ ከሚመራት ኃላፊ ወይም ደግሞ ወልዩዋ ጋር የተቆራኘ ነው። እርሷ ራሷን መዳር አትችልም። እርሷን የምትድር ከሆነ ራሷን የምትድር ከሆነ እስሩ ፍርሽ ወይም ደግሞ ብልሹ ነው። ሱነኖቹ መጽሐፎች ውስጥ አኢሻ ረዲየላሁ አንሃ ባስተላለፉት ሀዲት አላህ ስብሓነ ወተዓላ ሀዲስ እንድህ ይላል፣ ማንኛውም ሴት ያለ ሀላፊዋ ወይም ደግሞ ወልየዋ ፍቃድ ራሷን የምትድር ከሆነ መዳሯ ወይም ደሞ ኒካዋ ውድቅ ነው። መዳሯ ውድቅ ነው። መዳሯ ውድቅ ነው ብለዋል። በአራቱ የሱነን መጽሐፎች ላይ እንደተዘገበው ደግሞ ያለ ሀላፊ ኒካ የለም ይላል። ከሁለቱ ሀዲሶችና የእነርሱ አይነት ተመሳሳይ ትርጉም ካላቸው ሀዲሶች እንደምንረዳው ያለ ሀላፊ ማግባት እንደማይቻል ነው። አንድ አይነት ክልክል ነው ሲባል ያ ነገር ተቀባይነት አለመኖሩን ያመለክታል። ትርሚዚ እንዳሉት ይህ የእውቀት ባለቤቶች ዘንድ የሚሰራበት ነው። ከእነዚህም ውስጥ ዑመር፣ አሊይ፣ ኢብኑ አባስ፣ አቡ ሁረይራና ሌሎችም ይገኙበታል። ከሰዋቦቹ ቀጥለው የመጡት ተከታዮች እንደ ሻፊዒ፣ አሕመድና ኢስሐቅ ያለ ወልይ ኒካህ የለም ማለታቸው ተዘግቧል። ለበለጠ መረጃ ሞክኒ ጥራ ስድስት ገጽ 449 ላይ ይመልከቱ። ማግባትን ለማሳወቅ ሲባል ሴቶች ዲቢ መምታት ማግባቱ እንዲታወቅና ግልጽ እንዲወጣ ሴቶች ዲቢ መምታት ይወደድላቸዋል። ነገር ግን በዘመናዊና በባህላዊ የሙዚቃ መሳሪያ እንዲሁም ተስረቅራቂ በሆነ ድምጽ መታጀብ የለበትም። ሴቶች ኒካህ ኒካሁን የተመለከተ ግጥሞችን ወንዶች ሳይሰሟቸው ቢገጥሙ ችግር የለውም። ለዚህም ማስረጃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደ ይላሉ በሐላልና በሐራም መካከል የሚለየው ድቢ መምታትና የሰርግ ግጥሞችን መግጠም ነው ይላሉ። አቡ ዳውድ ሲቀር አምስቶቹ ዘግበውታል። ትርሚዚ ሶሂህ ብለውታል። ኢማሙ አሸውካኒ ለይኑል አውጣር በሚባለው ኪታባቸው ጥራዝ ስድስት ገጽ ሁለት መቶ ላይ እንዲህ ይላሉ በሰርግ ጊዜ ዲቢ መምታትና የተወሰኑ ቃላቶችን እንደ አተይናኩም ም አይተናኩም አይተናኩም ወይም ደግሞ መጣናችሁ መጣናችሁና የመሳሰሉትን ማለት የሚቻል መሆኑን ሀዲሱ ያመለክታል። ነገር ግን ወደ መጥፎ የሚያመሩ ግጥሞችን እንደ ውበትን የሚገልጹ አይነት ግጥሞችን ማለትና የአላህን በማመፅ አስካሪ መጠጦችን መጥመቅ በማንኛውም ጊዜ እንደሚከለከለው በሰርግ ጊዜ ክልክል ናቸው። እንደዚሁም ሌሎችን የሙዚቃ መሳሪያ ወይም ደግሞ ከድቢ ውጭ መጠቀም ክልክል ነው። ሙስሊም እህቴ ሆይ ማግባትን ምክንያት በማድረግ ጌጣጌጦችንና የቡቲክ ልብሶችን በመግዛት አባካኝ አትሆኝ። ይህ አላህ እንደማይወደውና እንደሚጠላው የገለጸው ማባከን ነው። አላህ እንዲህ ይላል፣ አታባክኑም፣ እርሱ አላህ አባካኞችን አይወድምና። አል አንዓም፣ ሱረቱል አንዓም ቁጥር 141 ላይ መፎካከርን በመተው በአግባቡ እንድትሆኝ አደራ እንሻለሁ። ሴት ልጅ ባሏን አለመታዘዝ እና እሱን ማመፅ ሀራም ስለመሆኑ አንቺ ሙስሊም እህት ሆይ፣ ባልሽን በመልካም መታዘዝ ባንቺ ላይ ግዴታ ነው። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉትና ሶሂባን ሶሂ ሀቸው ላይ ባሰፈሩት ሀዲስ የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንዲህ ይላሉ፣ ሴት ልጅ አምስት ወቅት ሱራቶቿን ጠብቃ ከሰገደች፣ ብልቷን ከሀራም ከጠበቀች እና ባሏን ከታዘዘች በፈለገችው የጀነት በሮች ጀነት ገባች። በሌላ ዘገባ አቡ ሁረይራ ባስተላለፉትና ቡኻሪና ሙስሊም በዘገቡት ሀዲስ የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንዲህ ይላሉ አንዲት ሴት ባሏ አጠገቧ እያለ ወይም ደግሞ የሱና ጾም መጾም አትችልም በእሱ ፍቃድ ቢሆን እንጂ። ቤቱም መፍቀድ አትችልም በእሱ ፍቃድ ቢሆን እንጂ። በሌላ ዘገባም አንድ ወንድ ሚስቱን ወደ ፍራሽ ጠርቷት የማትመጣ ከሆነ እና በእርሷም ላይ ተቆጥቶባት ካደረ እስከምትነጋ ድረስ መላእክቶች ይረግሟታል። በሌላ የቡኻሪና የሙስሊም ዘገባ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ ነፍሴ በእጁ በሆነው ጌታ የምላለሁ ማንም ወንድ ሚስቱን ወደ ፍራሽ ጠርቷት እምቢ አትለውም ባሏ ይቅርታ እስካላ ደረገላት ድረስ ያ በሰማይ ያለው አላህ በእርሷ ላይ የጠላ ቢሆን እንጂ ባል በሚስቱ ላይ ካሉት ሀቆች መካከል ሚስት የባሏን ቤት መጠበቅና ያለ ፍቃዱ ከቤት አለ መውጣት ለዚህም ማስረጃ የአላህ መልክተኛ እንዲህ ይላሉ ሴት ልጅ በባሏ ቤት ጠባቂ ናት ስለ ጠበቃዋም ትጠየቃለች። ቡሃሪና ሙስሊም ዘግበውታል። ባል በሚስቱ ላይ ካሉት ሀቆች መካከል በቤቷ ስራ ላይ በቤቷ ስራ ላይ ቀጥ ብላ በመቆም የቤት ሰራተኛ እንዳይይዝ ላታስገድደው ነው። በዚህች የቤት ሰራተኛ ምክንያት የሚመጣው አደጋ በእሱና በልጆቹ ላይ ጉዳት ከባድ ስለሆነ ሸይሁል ኢስላም ኢብኑ ተልሚያ መጅሙዑል ፈቷ በሚባለው ኪታባቸው ጥራ ሰላሳ ሁለት ገጽ ሁለት መቶ ስልሳ እስከ ሁለት መቶ ስልሳ አንድ ላይ እንዲህ ይላሉ። አላህ እንዲህ ይላል፦ መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው ሱረቱል ኒሳ ቁጥር ሰላሳ አራት የሚለው የአላህ ንግግር የሚያመለክተው ሴት ልጅ ያለምንም ምንም ገደብ እንደባሏ መንከባከብ፣ አብሮ መጓዝ፣ ለእሱ ተዋውቦ መቅረብና ራስን ማመቻቸትና ከእነዚህም ውጭ ያሉ ነገሮችን የተፈቀዱ ነገሮች መፈጸም በእርሷ ላይ ግዴታ መሆኑን ያመለክታል። በተጨማሪም የነቢዩ ሐዲስ ማስረጃ ነው። ኢብኑል ቀይም አልሀዲ በሚባለው ኪታባቸው ጥራዝ አምስት ገጽ 188 እስከ 189 ላይ እንዲህ ይላሉ ባሏን መንከባከብ በሴት ልጅ ላይ ግዴታ ነው። ማስረጃው የአላህ ቁርአን ሲሆን አላህ እንዲህ ይላል፦ ለእነርሱም ለሴቶቹ የዚያ በእነርሱ ላይ ያለባቸው ግዳጅ ቢጤ በመልካም አኗኗር ወይም ደግሞ በባሎቻቸው ላይ መብት አላቸው። ሱረቱል አልበቀራ ቁጥር 228 አላህ ሲያናግራቸው መልካም ሲል የጠራው ይህን ተግባራቸውን ነው። ሴት ልጅ በቅንጦት ውስጥ ሆና ባል በቤት ውስጥ ቤት ማጽዳቱ፣ መፍጨቱ፣ ማብኳቱ፣ ማጠቡ፣ ማንጠፍና በቤት ውስጥ አገልጋይ ከሆነ ይህ አስነዋሪ ተግባር ነው። አላህ በቁርአኑ እንዲህ ይላል፣ ወንዶች በሴቶች ላይ ቋሚዎች ወይም ደግሞ አሳዳሪዎች ናቸው። ሱረቱ ላኒሳ ቁጥር 34። ሴት ልጅ ባሏን በቤቷ ማገልገል ሲገባት ባል ቤት ውስጥ አገልጋይ ከሆነ አስነዋሪ እርሷ ትሆናለች፣ አሳዳሪዋ እርሷ ትሆናለች። አክለውም አላህ የሴት ልጅን ምግብ ልብስና መኖሪያ በባል ላይ ግዴታ ያደረገው በባልና ሚስት መካከል በተለመደው መስተጋብር ባል ከሚስቱ ለሚያገኘውን ክብካቤና እርካታ አጻት ነው። ከላይ እንዳስተላለፍ ነው። ይህ ትልቅ የሆነ የትዳር ስምምነት ተግባራዊ የሚሆነው በተለምዶ በተገኘ መሰረት ነው። የተለመደው ደግሞ ሴት ልጅ በቤት ውስጥ ያለውን ነገር በማስተካከል ላይ መቁምና ቤት ውስጥ ማገልገል ነው። በተራዋ ወይም ደግሞ ወስቋላ እና በተከበረችው እንዲሁም በሀብታሟና ድሀዋ መካከል ነጥሎ ማየት አይቻልም። ምክንያቱም ከዓለም ሴቶች ታላቅ የሆነችውን የነቢዩ ሰለላሁ ዐለይሂ ወሰለም ፋጢማ ረዲየላሁ ዐንሃ ባሏን ዐሊይን ረዲየላሁ ዐንህ እንዴት ተንከባከበች። ባለችበት ሰዓት በእንክብካቢዋ ላይ ለነቢዩ ሰለላሁ ዐለይሂ ወሰለም ስሞታ አቀረበት። እሳቸውም ስሞታዋን ውድቅ አድርገውባታል። ሴት ልጅ በባሏ እንደ ሴት ልጅ ባሏ እንደማይፈልጋት ታወቀች እና ራሷ ከእሱ ጋር መቆየት ብትፈልግ ምን አይነት ዘዴ እንጠቀማለች? አላህ እንዲህ ይላል። ሴትም ከባሏ ጥላቻን ወይም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢያት የለም። መታረቅም መልካም ነው። ሱረቱ ላኒሳ ቁጥር 128 አልሐፊዝ ኢብኑ ከሲር እንዲህ ይላሉ። ሴት ልጅ የባሏን መኮብለል ወይም ፊቱን ማዞሩን የምትፈራ ከሆነ በእርሱ ላይ ያለበትን ሀቅ እንደማልበስ መቀለብና እርሷ ጋራ ማደርም በሙሉ ወይም በከፊል መተው ትችላለች። እሱም ይህም መቀበል ይችላል። በሁለቱም ላይ ችግር የሌለባቸውም። ስለዚህ አላህ እንዲህ ይላል በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅ መልካም። ሱረቱን ኒሳእ ቁጥር 128 ማለትም ከመወያየት የተሻለ ነው። በተጨማሪም የሰውዳ ቢንቱ ዘመአህን ታሪክ ጠቀሰ። እድሜዋ ገፍቶ ትልቅ ሴት ሆና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከእርሷ መለያየት ስፈልጉ እርሷ ግን ከእርሳቸው ጋር መቆየት እንደምትፈልግና እርሷ ስለ ደከመች የእርሷን ቀን ለአይሻ በስጦታ መልክ እንዲለቀቀች ስትነግራቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የእርሷን መብት መጠበቅ ቢዴክማትም ከእርሳቸው ጋር እንድትቆይ አድርገዋል። ይህን ኢብን ከሲር ጥራዝ ሁለት ገጽ አራት መቶ ስድስት ላይ አስፍረውታል። ሴት ልጅ ባሏን የጠላችና አብራ መኖር የማትፈልግ ከሆነች ምን ማድረግ አለባት? የአላህም ህግጋት አለመጠበቃቸውን ብታውቁ በእርሱ ወይም ደግሞ ነፍሷን ቤዛ የከፈለችበት ነገር በሁለቱም ላይ ሀዲዓት የለም። ሱረቱ በቀራ ቁጥር 229 አልሐፊዝ ኢብኑ ከሲር በተፍሲሩ ጥፋዝ 1 ገጽ 483 ላይ እንዲህ ይላል። በሁለቱ ባልና ሚስት መካከል ችግር ቢፈጠር ሚስት የባሏን ሀቅ የምትጠብቅ፣ ባሏን የጠላችና ከባሏ ጋር መኖር የማትችል ከሆነ የሰጣትን መህር በመመለስ እንዲፈታት ማድረግ ትችላለች። እርሷ ይህን በመለገሷ እርሱም በመቀበሉ በሁለቱ ላይ ችግር የለባቸውም። ይህም ሁሉ ይባላል። ሴት ልጅ ያለ በቂ ምክንያት ፍቺ የምትጠይቅ ከሆነች በእርሷ ላይ ምን አይነት ዛቸው አለባት? ሰውባን ረዲየላሁ አንሃ ባስተላለፈው ሀዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ማንኛውም ሴት ያለ በቂ ምክንያት ባሏን ፍቺ የጠየቀች በእርሷ ላይ የጀነት ሽታ እርም ሆነ። አቡዳውድና ቲርሚዚ ይዘግበውታል። ይህም የሆነው አላህ ዘንድ የተፈቀደ ሆኖ የተጠላ ነገር ፍች ስለሆነ ነው። ወደዚህ ወደ ፍች የሚያመሩት የችግር ጊዜ ብቻ መሆን የለበትም። የችግር ጊዜ ብቻ መሆን አለበት። ያለ ችግር ከሆነ እየተጠላ ነው። እንዲጠላ ያደረገውም በፍች ምክንያት የሚመጡት በርካታ ችግሮች ስላሉት ነው። ይህ ደግሞ ለማንም የተደበቀ አይደለም። ሴት ልጅ ፍች ወደ መጠየቅ የምትዳፈረው ባሏ በእሷ ላይ ያላትን ሀቅ ሳይጠብቅ በማስቸገር በእርሱ ቁጥጥር ስር እንድትቆይ የሚያደርግ ከሆነ ነው። አላህ እንዲህ ይላል፣ በመልካም መያዝ ወይም በበጎ አኳኋን ማሰናበት ነው። ሱረቱል በቀራ ቁጥር 229 በሌላ የቁርአን አንቀጽ እንዲህ ይላል ለእነዚያ ከሴቶቻቸው ወይም ደግሞ ላይ ቀርቡ ለሚምሉት አራት ወሮች መጠበቅ አለባቸው። ከመሐከላቸው ቢመለሱም አላህ ማሀሪ አዛኝ ነው። መፍታትንም ቁርጥ አሳብ ቢያደርጉ ይፍቱ፤ አላህም ሰሚ አዋቂ ነው። ሱረቱል በቀራ ቁጥር 226 እስከ 227። ባልና ሚስት ሲለያዩ በሴት ልጅ ላይ ግዴታ የሚሆኑባት ነገሮች በሁለት ባልና ሚስት መካከል መለያየት በሁለት አይነት መልክ ሊሆን ይችላል። አንደኛው በህይወት እያሉ መለያየት ሲሆን፣ ሁለተኛው በሞት መለያየት ነው። በሁለቱም መለየቶች የሸሪአ የተገደበ የሆነ የጊዜ ቆይታ መጠበቅ ግዴታ ነው። ይህም የሆነበት ምስጢሩ ትዳር ከተሟላ በኋላ እየፈረሰ ስለሆነ ለእርሱ ክብር ሲባል ነው። ማኅፀን ከእርግዝና ነፃ መሆኑን ማረጋገጥ ነው። ምክንያቱም ቦታው እንደሱ አ ድሱ ባል እንዳይረግጠው ከዛም ዘር እንዳይጠፋና እንዳይቀላቀል ነው። ያለፈው ኒካህ ክብር ለመስጠት፣ የፈታትን ባሏን ለማክበር፣ በመለያየታቸው ምክንያት የሚደርሰውን ተጽዕኖ በግልጽ ለማሳየትና የመሳሰሉት ናቸው። ኢዲያ ወይም ደግሞ የጊዜ ገደብ አራት አይነት ስለመሆናቸው አንደኛው የእርጉዝ ሴት ኢዲያ ሚካሁ የተረሰው መመለስ መመለስ በሚችልበት ይሁን መመለስ በማትችልበት የተለየችው በሞት ይሁንም በፍች የዚህ አይነቱ ኢዲያ የጊዜ ገደብ የሚጠናቀቀው ያለ ምንም ገደብ ጽንሱን በምትወልድበት ጊዜ ነው አላህ እንዲህ ይላል የእርግዝና ባለቤቶችም ጊዜያቸው እርጉዛቸውን መውለድ ነው ሱረቱ ጦላቅ ቁጥር አራት ሁለተኛው የወር አበባ የምታይ ሴት ኢዲያ። እንደዚህች አይነቷ ሴት ኢዲያ የሚጠናቀቀው ሶስት የወር አበባ ሶስት የወር አበባ ስታይ ነው። አላህ እንዲህ ይላል፣ የተፈቱ ሴቶችም ነፍሶቻቸውን ወይም ደግሞ ከማግባት ሶስትን ቁረ ይጠብቁ። ሱረቱል በቀራ ቁጥር 28 ላይ ቁረ ማለት ሶስት የወር አበባ ማየት እንደ ማለት ነው። ሶስተኛ የወር አበባ የሌላት ሴት ኢዲያ። እነዚህ ሁለት አይነት ሴቶች ናቸው። እነሱም አንደኛ እድሜዋ ትንሽ በመሆኑ ምክንያት የወር አበባ ያልጀመረች፣ ሁለተኛ እድሜዋ መግፋቱ ምክንያት የወር አበባ ከማየት ተስፋ የቆረጠች። የእነዚህ የሁለቱ አይነት ኢዲያን አላህ እንዴ ሲል ይገልጻል። እነዚያ ከሴቶቻቸው ከወር አበባ ያቋረጡት ወይም ደግሞ በኢዲያቸው ሕግ ብትጠራጠሩ ኢዲያቸው ሶስት ወር ነው። እኒያም ገና የወር አበባን ያላዩት ወይም ደግሞ ኢዲያቸው እንደዚሁ ነው። ሱረቱ ጦላቅ ቁጥር 4 ላይ የጊዜ ገደባቸው ሶስት ወር ነው እንደ ማለት ነው። አራተኛ ባሏ የሞተባት የእርሷ ኢዲያ አላህ በቁርአኑ ግልጽ አድርጎታል። እንዲህም ይላል እነዚያ ከእናንተ ውስጥ የሚሞቱና ሚስቶችን የሚተው ሚስቶቻቸው በነፍሳቸው አራት ወር ከአስር ቀናት ከጋብቻ ይታገሱ ሱረቱል በቀራ ቁጥር 234 ይህ ትንሿንም ትልቋንም ግንኙነት የተፈጸመባትን ግንኙነት ያልፈጸመባትንም ያካትታል። ነገር ግን እርጉዜት እዚህ ውስጥ አትካተትም። ምክንያቱም አላህ እንዲህ በማለት ይገልጻል የእርግዝና ባለቤቶች ጊዜያቸውን እርግዝናቸውን መውለድ ነው። ሱረቱ ጦላቅ ቁጥር አራት ከዚህ ውጭ እንደሆነች ይናገራል። ሱረቱ አልሃዴ ነበዊ ከሚባለው የኢብኑ ቀይም ኪታብ ጥራዝ አምስት ገጽ 594 እስከ 595 ላይ የተወሰደ ኤዲያ ቆጣሪን በተመለከተ ክልክል የሆኑ ነገሮች። አንድ ማንጨትን በተመለከተ ሀ ወደ ፈታት ወደ ፈታት ባሏ መመለስ የሚያስችል ፍቺ የተፈታች ሴት በግልጽ ይሁን ባሽሙር አንድ ወር ለማጨት ማመልከት ክልክል ነው። ምክንያቱም መጀመሪያ ለፈታት ባሏ የሚስትነት ፍርድ ስለምትይዝ እና በባሏ ጥበቃ ስር ስለሆነች ለማንም ሰው እርሷን ማጨት አይፈቀድለትም። ወደ ሁለተኛ ወደ ፈታት ባሏ መመለስ የማያስችል ፍች የተፈታይ ሴት በግልጽ ማጨት ክልክል ነው፣ ባሽሙር ግን ይቻላል። ለዚህ አላህ እንደ ይላል ሴቶችንም ከማጨት በርሱ አሽሙር በተናገራቸውበት ላይ ኃጢያት የለባቸውም። ሱረቱል በቀራ ቁጥር 235 በግልጽ ማለት አንቺን ማግባት ትፈልጋለሁ ብሎ በይፋ መናገር ነው። ይህን የሚላት ከሆነ ኢዲያዋ እስከሚጠናቀቅ ሳትጠብቅ ለማግባት ጉጉት ያደረባትና በተጨባጭ ኢዲያዋ ሳይጠናቀቅ ጨርሻለሁ ብላ ልትነግረው ትችላለች። አሽሙር ግን ከዚህ በተቀራኒ መፈለጉን በግልጽ ስለማይገልጽላት የተፈራው ነገር ለመከሰት በር አይከፍትም። የተከበረው የአላህ ቁርአንም ይህንኑ ያስረዳል። ከአሽሙር ምሳሌዎች አንዳች አይነት ሴት ማግባት እፈልጋለሁ ማለት ይችላል። ወደ ፈታት ባሏ መመለስ የማትችለዋ ኢዲያ ቆጣሪ በአሽሙር ለተጠየቀችው በአሽሙር መልስ መስጠት ትችላለች። ነገር ግን በግልጽ ለተጠየቀችው መልስ መስጠት አይበቃላትም። ወደ ፈታት ባሏ መመለስ የምትችለዋ ኢዲያ ቆጣሪ በግልጽ ይሁን ባሽሙር ለተጠየቀችው መልስ መስጠት አይፈቀድላትም። ሁለተኛ ኢዲያ ላይ ያለችን ሴት ኒካ ማሰር ሐራም ስለመሆኑ ለዚህም አላህ እንዲህ ይላል፣ የተፈጸመው ወይም ደግሞ ኢዲያ ጊዜውን እስከሚደርስ ድረስ ጋብቻው ለመዋዋል ቁርጥ ሐሳብ አታድርጉ። ሱረቱል በቀራ ቁጥር 235 ኢብኑ ከሲር ተፍሲራቸው ላይ ጥራዝ 1 ገጽ 509 ላይ ማለት የተፈለገው የኢዲያ ጊዜ ከመጠናቀቁ በፊት አስረን ወይም ደግሞ ኒካህ አትሰሩ ለማለት ነው። በኢዲያ ዘመን የታሰረ ኒካህ እንደማይቻል የኢስላም ሊቃውንቶች ይስማማሉ ይላሉ። ሁለት ማስታወሻዎች፣ አንደኛ፣ ከግንኙነት በፊት የተፈታ ሴት ኢዲያ መቁጠር የለባትም። አላህ እንዲህ ይላል፣ እናንተ ያመናችሁ ሆይ ምእመናትን ባገባችሁና ከዚያም ሳትነኩባቸው በፊት በፈታችሁባቸው ጊዜ ለእናንተ በእርሱ ላይ የምትቆጥሯት ኢዲያ ማንም የላችሁም። ሱረቱል በቀራ፣ ሱረቱል አልአሕዛብ ቁጥር አርባ ዘጠኝ ሰውነቷን ሽቱ መንካት የለባትም። ሐዲሱ እንዲህ ይላል ሰውነቷን ማስዋብ እና ሂና መቀባት በእርሷ ላይ ሀራም ነው። በማንኛውም አይነት መዋብ እንደ ኩልና ቀዷን ማቅለም በእርሷ ላይ ሀራም ነው። ኩሉን ለውበት ሳይሆን ለመድኃኒትነት መጠቀም ትችላለች። ሌሊት ትኳልና ጧት ከአይኗ ላይ ተጠርገዋለች። እንደዚሁም ከኩል ውጪ ለመዋቢያነት የሚያገለግሉ ማንኛውም አይነት የአይን መድኃኒት በአይኗ ላይ መጠቀም ትችላለች። ሶስተኛ፣ ለመዋቢነት በተሰሩ ልብሶች ማጌጥ በእርሷ ላይ ሀራም ነው። በውስጡ ጌጥ የሌለው ማንኛውም ቀለም ያለው ልብስ ከሰዎች ዘንድ መልበሱ የተለመደ የሆነ ልብስ መልበስ ትችላለች። አራተኛ፣ ማንኛውም ጌጣጌጥ ቀለበትን ጨምሮ መልበስ በእርሷ ላይ ሀራም ነው። አምስተኛ፣ እርሷ በውስጧ ያለች ባሏ ከሞተባት ቤት ውጭ ወጥታ ማደር በእርሷ ላይ ሀራም ነው። በሸሪአ ተቀባይነት ባለው ችግር ካልሆነ በስተቀር ባሏ ከሞተበት ቤት መዘዋወር አይፈቀድላትም። በሽተኛ ለመጠየቅ ጓደኛና ዘመድ ለመጎብኘት ከቤት መውጣት አይፈቀድላትም። የግድ መቅረት ለማይችል ጉዳዩዋ ቀን ቀን መውጣት ይፈቀድላታል። ለእነዚህም አምስት ነገሮች ውጪ አላህ ከፈቀድላት ነገሮች አትከለከልም። ኢማም ኢብኑል ቀይም አልሐዲ ነበዊ በሚባለው ኪታባቸው ጥራዝ አምስት ገጽ አምስት መቶ ሰባት ላይ እንዲህ ይላሉ። እንዴ ጥፍርን መቁረጥ፣ ብብትን መንጨት፣ መላጨቱ የተወደደ የሆነን ጸጉር መላጨት፣ በቁርቁራ መታጠብ፣ ጸጉሩን ማበጠር አትከለከልም። ኢብኑ ተይሚያህ መጅሙዑል ፈተዋ በሚባለው ክታባቸው ጥራዝ 34 ገጽ 27 እስከ 28 ላይ እንዲህ ይላሉ። ማንኛውም አላህ የፈቀደላቸውን ምግቦች እንደ እሸትና ስጋ ያሉ መመገብ ይፈቀድላታል። እንደዚሁም መጠጣቸውም የተፈቀዱ ከሆነ መጠጦች መጠጣት ትችላለች። አክለውም ሼኹ ማንኛውንም አይነት ስራ እንደ መጠረዝ፣ መስፋት፣ መፍተል እና ሌሎች ሌሎችንም ስራዎች መስራት በእርሷ ላይ ሀራም አይደለም። ኤዲዳ ቆጣሪ ባልሆነች ጊዜ የሚፈቀድላት ለጉዳይ የምትፈልገውን ሰው የተሰተረችውና መናገርና ሌሎችም ይፈቀድላታል። እነዚህ የተዘረዘሩት ነጥቦች አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱና ናቸው። የሷሃቦች ሚስቶችም ባሏቻቸው ሲሞቱ የሚተገብሩት ነው። ነገር ግን ተራው ሰው እንደሚያወራው ፊቷ ለጨረቃ ማሳየት የለባትም ፎቅን አትወጣም፣ ወንዶችን ማናገር አትችልም፣ ፊቷን ከዘመዶቿ ትሸፍናለች እና የመሳሰሉት መሰረተ ቢስ አሉባልታዎች ናቸው። እውነታውን አዋቂው አላህ ብቻ ነው ይላል። የኔ ወዶች፣ ጀዛኩሙላሁ ኸይራን አመሰግናለሁ። ለምትከታተሉኝና ለምታደርጉ ድጋፍ በሙሉ አመሰግናለሁ። ወዶች መልካም